ገና መቼ ሰማው፣ ምኑ ትሰማ። ምን እንደሚፈልጉ እኮ ግልጽ ነው። ሀሳባቸውን ሁሉ እስከ መጨረሻው ድረስ ምን እንደሚያስቡ ማውቃለ እ ሴትዮ ግን የአይምሮ በሽተኛ ትመስለኛለች? ግን ትንሽ ትፈራለች መሰለ። አዎ ትፈራለች። የአንተ እህት ግን አትመስልም፣ ፈራቸዋ። የናት ወድ ዥንጉርጉር አይደል? ለምሳሌ አንቺ ትናደጃለሽ፣ ወንድምሽ ደግሞ እረጋ ያለ ነው። ከዚህ ሰውዬ ጋር ትስተካከሳላችሁ። እሱስ እየሰከሰች ቢሆን በምን ታውቂያለሽ? ካወቀ ሳይቀድመኝ ነው መቅደም ያለብኝ። ወይ ምን ሆነሽ ነው? ትቀልጃለ እንዴ? እና ልሞት ባይገለኝ እንኳን በቀላሉ አይለቀኝም። አእምሮሽ ላይ ቁጭ ብሎ ስለ መግደል የሚያወራሽ ጂኒ መቼም ቢሆን ስራውን ረስቶ አያውቅም። ያው ጋሽ እንደምታውቀው ሌላ የምጠይቀው ሰው ስለሌለኝ ነው። የሆነ በአንድ ወር ውስጥ የምመልሰው ብር እንድሰጠኝ ነበር። ስንት ብር? አራት ሚሊዮን ብር። አራት ሚሊዮን ጭንቅላታቸውን በትናቸው በትናቸው ላይ ይህ ሀሳብ ወደ አእምሮ ውስጥ እንዳይመጣ ነበር የፈራሁት። ቆይ ለምን ብለህ ግን እስር ቤት ህይወትን ታሳልፋለህ? እመኔን ካ ከመግደል ያልተናነሰ ኪሳራ ነው የምናደርስባቸው። ኤሊስ ሰሚኛለሽ? ይህ አልጋ የኔና ዳኒ ብቻ ነው እሺ? እሱ ይዳናል ነበር። አንተ ከዚህ በላይ የማየቱ ፍላጎት ካለ በሚገባ ብዙ ነገር ታያለ። ልኩን ካለፈ የመጨረሻ ስራዬ እሱ መጨረስ አየሽ ሰይጣንሽ፣ ተነስ። አንዳንዴ እኮ ፍቅረኛ የራሷ አትመስለኝ። እኔም ቢሆን ምክሬን እንደ ጠላት ስለምሰሚኝ አንዳንዴ ማቅሻ አትመስለኝም። ካሊብችት እንደሚያደርግብኝ ሰምቻለሁ። እሩንቺ፣ ይህን ተቀርጾ ተልኮልኛል። እስኪ ያሳይ። ችግሩ እኮ አባቱ ቤት ሰለምኖር በስሜ ምንም ሰለለለኝ ነው። አንተ ቤቱን በስሜ እንዳረክልኝ ያቀቀው ያከብረኝ ነበር። እና ምን ችግር አለው? መቼ ነው የውሸት ሰነዶች አዘጋጅቶልኛል። የምትፈልገው እንፈርምላት አለ። ያሳረ በሰው ፊት ፈሪ እንጂ እንዲህ ፍቅረኛውን ለመሳም የሚያፍርሰዋል እንዴ! አባዬ አያውቅ የትም አትበለኝ። መሳሪያ ወይ ምን ያደረከው ካሌብ ካሌብ! ጣሊብ ነገሮችን ሁሉ በራሴ መንገድ አጣራለሁ እዛ ቤት እየተካሄደ ያለውን ነገር በራሴ ዓይን ማየት ፈልጋሉ ብሎ በራሱ በጀመረው መንገድ እያየ ነው ና ይሄ ነገር ደግሞ በጣም እያሳበደው፣ በጣም እያናደደ ነው። የሚያየው ነገር ሁሉ ከቁጥጥሩ ውጭ የሆነ ነው። በዛ መሀል ደግሞ በትሁት ና በአባቱ በጣም እየተገረመ ነው። እናንተ ግን እንዴት ነው ይሄንን ሁሉ ነገር እያያችሁ የታገሳችሁት? እያለ በነሱ ትዕግስትን በጣም እየተገረመ ነው ና ቲና ደግሞ እዛ ለፊቱ ቁጭ ብላ ከዳኒ ጋር የምታደረገው ነገር በጣም እያናደደው፣ በጣም ከቁጥጥሩ በላይ እየሆነ ነው ለዛም ነው አሁን በስተመጨረሻ ላይ እነሱ ወደ መኝታ ክፍል ሲሄዱ አባቱ ጋር ደውሎ መሳሪያ ሲጠይቀው የነበረው ማለት ነው። ያው እነሱ በተኙበት እዛው ሊጨርሳቸው አባቱ ደግሞ በፊትም ብሎታል፣ ምን ይሁን ብሎ ነው ለእነሱ ብለ እድሜ ልክህን ቀሪ እድሜህን እስር ቤት የምትበሰብሰው ብሎታል። ካሌብ ደግሞ እነሱ እዛ ፍለፊት ቲና ዳኒን እዛው ከንፈሬንስ አሚኝ እንሳሳም ብላ ዳኒ እምቢ ሲላት ነው ወደ መኝታ ክፍል ጎትታው ይዘው የሄደችው። ይሄ ነገር ደግሞ በጣም ስላናደደው ነው ሰውነቱ ራሱ በጣም ሲንቀጠቀጥ የነበረውና መሳሪያ ጠይቆ መሳሪያ ሲያጣ ከኪችን ቢላ ይዞ ወደ መኝታ ክፍል እየሄደ ያለው ማለት ነው። አሁን እዚህ ጋር እነሱን የሆነ ነገር አደርጋለው እነሱን እጎዳለው ብሎ ካሰበ ያው እሱ እስር ቤት መግባቱ አይቀርም። ይሄ ደግሞ አባቱ የሚፈልገው ነገር አይደለም። አሁን ካሌብ እዚህ ጋር ነገሮችን ሁሉ ይሄንን መንገድ ከሚሄድ ይሄንን መንገድ መርጦ በራሴ አይን ካላየው በራሴ እነሱ የሚያደርጉትን ነገር እነሱ የሚያወሩትን ነገር ካልሰማው ብሎ ይሄንን ነገር ከሚያደርግ መጀመሪያውኑ ትሁትና አባቱ የሚነግሩትን ነገር አምኖ ያን ነገር ባጭሩ ቢቋጭና ከቲና ጋር ያለውን ነገር ባያቆም ይሻለው ነበር። ግን እሱ ረጅም መንገድ መሄድ ፈለገ እዛ እሱን ባለማመን ይመስላል አባቱም የሚነግረውን ትሁትም የምትነግረውን ነገር ባለማመን ይመስላል። በራሴ መንገድ ሊዮ ብሎ ነው። ይሄ ደግሞ የሚያመለክተው ምንም ቢናደድባት ቲና ላይ እሱም ቲና እንደሚያፈቅራት ነው። ሰው እንደዚህ የሚያደርገው ሰው ስለሆነ ሰው ሲነገረው ያንን ሰው የማያምነው በዛ ሰው ፍቅር ከታወረ ነው። እና እዚህ ጋር ካሌብም በቲና ፍቅር ሳይታወር አይቀርም። አባቱም ብሎታል፣ እኛ የምናወራውን ነገር አይሰማም፣ ለዛም ነው በራሱ መንገድ እንዲያጣራ የተውኩት ብሎ ለትሁት ነግሯታል። እና ካሌባውን እዛ ቤት የሚያደርጉትን ነገር እንደ አባቱ እህት ወይንም እንደ አኩስቶ ሆኖ ነገሮችን እያ እያየ ነው። እና እዛ ጋ ቲና ለትሁት የምትመልሰው መልስ ሁላ እያየ ነበር። ከዚህ በፊት ትሁት የሆነ ነገር ስትነግር ቲና እንደዚህ ያርጋለች፣ ቲና እንደዚህ ያርጋለች ሲባል ካሌብ እዛ ጋ ቲናን በጣም ስለሚወዳት ትሁትን ነበር ሲቆጣት የነበረው። አሁን ደግሞ እዛ የሚካሄደውን ነገር ሁሉ እያየ ነው ቲና ለትሁት የምትመልሰው መልሱ ላይ እያየ ነው እዛ ጋር፣ እሷ ከዳኒ ጋር የምታደርገውን ነገር ሁሉ እያየ ነውና ይሄ ነገር በጣም እያናደደው፣ በጣም እያንጨረጨረው ነው ማለት ነው። ግን ደሞ ይሄን ሁሉ መንገድ ከሚሄድ ከመጀመሪያኑ የመጀመሪያውኑ ቀን አይቷል። ቲና ወደ ኪችን መጥታ ትሁትን እኔና ዳኒ መኝታ ክፍል እንተኛለን ወደኛ እንዳት መጪ እንዳት ረብሽኝ ያለቻት ጊዜ ሰምቷልና እዛው ነገሮችን ቢቋጭና እዛው ቢበቃው ይሻለው ነበር። ግን እሱ እንደ አባቱ እህት እንደ አክስቱ ሆኖ የመጣው እሱ ካሌ መሆኑን ለትሁት ነግሯት ነው አሁን አንቺ ምንም ነገር እንደማያውቅ ጎበይ ይሄንን ነገር በራሴ መንገድ ማጣራት ስለፈለግኩ ነው እንደዚህ ያደረግኩ ብሎ ለትሁት ነገራት እንጂ ያንን ነገር እዛ ጋር ማብቃት አልፈለገም። ግን መቀጠል ፈለገ። ሁሉንም ነገር የምታደርገውን ነገር ሁሉ እስከ መጨረሻ አ ያለው እንደውም አሁን እያለ ያለው የመጨረሻ ፍላጎቷን ማወቅ እፈልጋለሁ እያለ ነው። ያው የመጨረሻ ፍላጎቷ ግልጽ ነው። እሷ ከዛ ቤት የሆነ ነገር መውሰድ፣ ቤቱን በራሷ ስም ማድረግና ካሌብና ትሁትን ከዛ ቤት ማባረር ነው። በስተ መጨረሻም ደግሞ ሽማግሌውን መግደል ለምትፈልገው፣ ዳኒ ደግሞ በዚህ ሀሳቧ አይስማማም። ዛሬም ሲላት የነበረው ሴጣን ተነሳብች ደግሞ ራስች ላይ የሰፈረው ሴጣን ለአንቺ መጥፎ ምክር ከመስጠት አልተቆጠበም ስራውን አላቆመም እያለ እየነገራት ነው። ና ቲና በቃ ለምታደርገው ነገር ሁሉ የሆነ ሰው መግደል እንደዚህ ማጥፋት የሚለውን ነው የምትፈልገው። ዳኒ ደግሞ የሆነ ነገር ወስዶ መሄድ ነው የሚፈልገው እንጂ ሰው መግዳት አይፈልግም። በዚህ ነገር ይለያያሉ። ለዛም ነው አንዳንድ ጊዜ የማይስማሙት ና ትንሽ በመካከላቸው ጭቅጭቅ የምትፈጠረው ማለት ነው። ቲና እንደውም ዛሬ ዳኒ ስትለው የነበረው እኔ አንዳንድ ጊዜ ፍቅረኛ አልመስልሽ እያልከኝ ነው ስትለው፣ ዳኒ መልሶ እዛ ጋር እኔ ራሱ እየተጠራጠርኩሽ ነው እኔ የመመክርሽን ምክር አትቀበይም እያላት ነው። እዛ ጋ ያው ሁለቱም መጋጨታቸው ጣላታቸው አይቀርም። ወደፊት ደግሞ ይሄ ነገር ከገፋበት ይጣላሉ። አሁንም ዳኒ እየነገራት ነው ለቲና ይሄን ነገር ለራስ ሲት ወጪ ዋለች ለራስ ሲት እንደዚህ ታርግ ያለሽ እያለ ከነገሮች ራሱን እያገለለ ነው። አሁን ሲያውራት ራሱ የሆነ ነገር እንዲታርግ ያለሽ ትጋፈጫለሽ፣ ተጠንቀቂ እንዲ ነገር ስታርጊ ብሎ እሷ ለብቻ ያንን ነገር ለብቻ እንደምታደርግ እየነገራት ነው። ይሄ ደግሞ የሚያመለክተው እዛ ቤት የሆነ ነገር ቢፈጠር የሆነ ችግር ቢፈጠር ዳኒ ምንም ሳያንገራግር ሳያመነታ እዛው እሷን ጥሏት እንደሚሄድ ግልጽ ነው ማለት ነው። ምንም ቅንጣት ታክል ከሷ ጋ ችግሮችን መጋፈጥ አይፈልግም እሱ ብር ነው የሚፈልገው። ለዛም ደግሞ አንዳንድ ነገሮችን እየተጠራጠረ ነው የካሌብ አባትና ቲና ሲያወሩ የሆነ ነገሩን ሽማግሌውን እየተጠራጠረ ነው እኔ ሽማግሌው የሚያሾፍብሽ እየመሰለኝ ነው የሚቀልድብሽ እየመሰለኝ ነው ትፎጋገራላችሁ ሁለታችሁም እያላት ነው እና ያ ነገር በጣም አጠራጥሮታል ሽማግሌው ወይ እየቀለደብን ነው ወይ ደግሞ የሆነ ተንኮል እየሰራብን ነው ሳየው ሽማግሌው ጤነኛ ነው ብሎ ፈርቷልና ለዛም ነው አሁን ቶሎ ብዬ ለምን ቲናን ከምጠብቃት ለምን በራሴ መንገድ የሆነ ነገር አልቀድምም ለምን የሆነ ነገር ወስጄ ከዛ ቤት አልሄድም በሚለው ነው ዛሬ የካሌብን አባት አራት ሚሊዮን ብር ብድር እፈልጋለሁ ብሎ እየነገረው ማለት ነው። እሱ አሁን ሽማግሌው እነሱ በሚያውቁት መንገድ ምንም ባያስታውስና ምንም ባያውቅ ዛጋ አራት ሚሊዮን ብር በብድር መልክ ይወስዳል። በአንድ ወር ውስጥ እመልስላለሁ ብሎታል። በብድር መልክ ይወስድና ከዛም በኋላ የሚፈጠረው ነገር ቀስ እያለ ይከታተላል ማለት ነው። ነገሮች ካልተሳኩ፣ ነገሮች እነሱ እንዳሰቡት ካልሆነ በዛው እሱ አራት ሚሊዮን ብርዋን ወስዶ በዛው ሊጠፋ ነበር። ግን የካሌብ አባትም አራት ሚሊዮን ብር ምን አላት እሰጥሃለሁ ካለው በኋላ ለቲና እነግራለሁ፣ ለካሌብ እነግራለሁ፣ እስኪ ካሌብ ላማክረው ሲለው ዳኒ ደግሞ ይሄን ነገር ማንም ሰው እንዲሰማ አልፈለገም። ሽማግሌውም ሲጠይቀው ስታበድረኝ ከምትነግራቸው እኔ ሰርቼበት ደግሞ ባንድ ውስጥ ስመልስልህ ያኔ ብትነግራቸውና እኔም ባመሰግነህ ይሻላል ብሎ ሳለ ማለት ነው። ይሄ ነገር ደግሞ በዳኒ ምልከታ ካሌብ ከሰማ ወይ ደግሞ ቲና ከሰማች ለምንድነው ይሄን ነገር ብቻ ነው የምትወስዶ? ትለዋለች ቲና ዛጋ። ነገሮችን አብረን አቅደን አብረን ማሳካት አለብን እንጂ አንተ ለምንድነው በዚህ መሀል ገብተህ ብድር የምትጠይቀው? ትለዋለች። በዛ በኩል ደግሞ ሽማግሌው ለካሌብ ከነገረ ካሌብ ጤንኛ ነው፣ ነገሮች ሁሉ በጥንቃቄ ነው የሚያደርገው። ምናልባት ደሞ ሽማግሌው ይከለክለዋል እንዳያብድረኝ በሚለው ነው። ይህን ነገር ማንም ሰው እንዳይሰማ በኔና በአንተ መሀል ይቅር፣ የሆነ እቃ ማስመጣበት ብር ፈልጌ ነበር በአንዱ ውስጥ ሰርችልህ እመልስልሃለሁ ብሎ ሽማግሌውን እዛ ጋር በጣም ያሳቀው ማለት ነው። ካሌብን በጣም ሳቀ ሽማግሌው። ዳኒ ከሄደ በኋላ ለካሌብ ሲነግሮ ካሌብን በጣም ከልቡ ስቆ ነበር። ጭራሽ አራት ሚሊዮን ብር ይጠይቃል እንዲ እያሉ እነሱ እያሾፉበት ነው ማለት ነው። አሁን ላይ ካሌብም ሆነ የካሌብ አባት እየተማከረው ያሉት የእነሱ እቅድ በቃ ዳኒንና ቲናን የሆነ ከባድ ነገር፣ ከመግደል የማይተናነስ ነገር እነሱ ላይ አድርጉ ከዛ ቤት ተዋርዶ አምስት ሳንቲም ሳይወስዱ ከዛ ቤት እንዲወጡ ነው የሚፈልጉት ማለት ነው። ትሁት ደግሞ ይሄ ነገር አትፈልግም። በቃ እሷ እንደዚህ ውስብስብ ነገር እንዲፈጠር አትፈልግም። በቃ እሷ ነገሮች ሁሉ ተቋጭቶ ቲናም ከዛ ቤት ወጥቷ ዳኒም እንዲባረር ነው የምፈልገው እንጂ እንደዚህ አደጋ ሊያስከትል የሚችል ነገር እንዲፈጠር አትፈልግም። እና ዛሬም ለካሌ ባባሰ ስትነግረው ነበር፣ ግን ቢሆንም በቃ እሺ ይሄን ነገር አፍጥኖት ብላለች። ከዚህ በፊትም ሲሰለቻት ነበር። እዛ ጋር ጤነኛ ሆኖ ዳኒና ቲና የሚያደርጉትን ነገር ቁጭ ብሎ ሲከታተል ነበር። ይሄ ነገር በጣም ሰልችቷት ነበር። በቃ ይሄ ነገር እስከመቼ ነው የሚቀጥለው? ይሄን ነገር መቀዋጫ አለብህ ብላ በብላ ስትጨቀጭቀው ነበር። ግን በስተመጨረሻ ሽማግሌው ቆሞ እንደሚራመድ ነግሯቸዋል። ግን እንደማያስታውስ ነው የነገራቸው። እስከ መቼ ነው ነገሮችን እንደማታስታውስ ደግሞ ይዘህ የምትቀጥለው ብላም ከዚህ በፊትም ጠይቃው ነበር። የእሱ ጥያቄ እያለባት ደግሞ ትሁት ላይ አሁን ደግሞ ካሌብ እንደዚህ የአባቱ እህት እንደ አክስቱ ሆኖ ተሸፋፍኖ ለብሶ ዛ ቤት መምጣቱ አሁን ደግሞ ሌላ ፕሮሰስ ሌላ ጣጣ ይዛችሁ መጣችሁ፣ እስከ መቼ ነው ይሄ ነገር የሚቀጥለው ብላ ዛሬም የሆነ በመሰላቸት ስሜት የካሌብን አባት ጠይቃው ነበር። የካሌብም አባት የመለሰላት እኔ ነገሮችን እሱ በ ሚኒስትር ያስፈልገው ነበር እኛ ከምን ነገረው ነገሮችን ሁሉ በራሱ መንገድ ማጣራት ስለፈለገ ነው። ያን ነገር ደግሞ እንዲያደርግ ፈቅጀለት ነው። ስለዚህ አንቺ ትንሽ ጊዜ ታገሽ እሺ ብሏታልና፣ ትሁት ምንም ብትሰላጭም በስተመጨረሻ እሺ ብላለች ማለት ነው። ምናልባት አሁን ካሌብ እዚህ ጋር እውነት ቲናና ዳኒ መኝታ ክፍል ተኝቶ ቢላውን እንደያዘ ከገባ እዚሁ ሊያልቅ ይችላል። ወይ ደግሞ አሁንም በር ላይ ነው ያለውና ትንሽ ሊረጋጋ ና እስኪ የሚያደርጉትን ነገር ደግሞ ከዚህ በኋላ የሚያደርጉትን ነገር ሊ በሚለው ወደ ራሱ ሊመለስ ይችላል ማለት ነው። ግን እንደዛው ቢላ እንደያዘ እነሱ ገብቶ እነሱን እጎዳሉ የሚል ከሆነ እዚህ ጋር ተጎጂ የሚሆነው ካሌብ ነው። ቀሪ እድሜውን እስር ቤት መግባቱ አይቀርም ማለት ነው። ግን እሱ ከሁሉም በላይ ይሄንን ነገር ከሚያደርግ ይሄንን ሁሉ መንገድ ከሚሄድ እዛው ቲናንም ዳኒንም አስቀምጦ እኛ ኮ ነገሮቹን ልናቃለን። ስለዚህ አንቺም ተንኮሊሽ ተባንዶ ብሻል ከዚህ ቤት ውጪ ማለት አለበት ማለት ነው። አሁን ላይ ቲና እያደረገች ያለችው የካሌብን አባት ቤት ፈርምልኝ ብላዋለች። የካሌብ አባትም እሺ በቃ ፈርምልሻለሁ ብሎ ቃል ገብቶላታል። እንደ ነገ ሄዶ ሊፈርምላት ማለት ነው። ይሄን ነገር ደግሞ ሀሰተኛ ሰነድ አዘጋጅቶ እሱ ላይ ይፈርምላታል። እሷ በቃ ቤት አገኘው ብላ በጣም ደስተኛ ትሆናለች። ወይ ደግሞ እንዳለችው ሰዎችን አዘጋጅታች ሰዎችን ቀጥራ የካሌብን አባት ልታስገድል ትሞክራለች። ከዛም በኋላ ካሌብ እና ትሁትን ከቤት ታባረራለች። ከዛም ቤቱ ለራሷ ትወስዳለች ማለት ነው። በእሷ መልከታ የእሷ እቅድ ነው ማለት ነው። ይሄኛው ግን የካሌብ አባት አሁን ላይ ጥሩ ነገርን ያሰብላት ጥሩ እቅድን ነው ያዘጋጀላት፣ ሀሰተኛ ሰነድ ለእሷ ማዘጋጀቱ ማለት ነው።